ፍቅር ሁለት አይነት ነው። የእውነት ፍቅር አለ፣ የውሸት ፍቅር አለ። በእውነት መንገድ የሚገነባ ፍቅር አለ፣ በውሸት መንገድ የሚገነባ ፍቅር አለ። በእውነት መንገድ የሚገነባው በዓለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው፣ ሴክስ የማይለያያቸው፣ ገንዘብ ማጣት የማይለያያቸው፣ ስልጣን የማይለያያቸው፣ ከፍታ፣ ማደግ፣ መውደቅ፣ መነሳት፣ ምንም ነገር የማይለያያቸው እራሳቸውን በዓለት ላይ የመሰረቱ ይሄ ወደ ላይ እንደሸንበቆ መንበዘዝን ሳይሆን ወደታች ታች በጥልቀት የህንፃው ማማር ወደላይ ላይ ሳይሆን ወደ ታች ነው እንደሚባለው፣ ወደ ታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ። የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት፣ ሰውነትህን ለሷ ለስጠት፣ ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለ። የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል። አይናቸውን ሰጥተው ያውቃል። ኩላሊታቸውን ሰጥቶ ያውቃል። ልባቸውን ሰጥቶ ያውቃል። ሁሉ ነገራቸውን ሰጥቶ ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን፣ በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አደርጋለሁ። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል? የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ፣ መተቃቀፉ አለ፣ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ። የውሸት ፍቅር አለ። በእውነት መንገድ የሚገነባ ፍቅር አለ። በውሸት መንገድ የሚገነባ ፍቅር አለ። በእውነት መንገድ የሚገነባው በዓለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው፣ ሴክስ የማይለያያቸው፣ ገንዘብ ማጣት የማይለያያቸው፣ ስልጣን የማይለያቸው፣ ከፍታ፣ ማደግ፣ መውደቅ፣ መነሳት፣ ምንም ነገር የማይለያያቸው እራሳቸውን በዓለት ላይ የመሰረቱ ይሄ ወደ ላይ እንደ ሸንበቆ መንበዘዝን ሳይሆን ወደታች በጥልቀት የህንፃው ማማር ወደ ላይ ሳይሆን ወደታች ነው እንደሚባለው፣ ወደታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን፣ በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት፣ ሰውነትህን ለእሷ ለስጠት፣ ልብህን ለእሷ ለመስጠት የምትሰሰተው ምንም ነገር የለም። የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል። አይናቸውን ሰጥተው ያውቃል። ኩላሊታቸውን ሰጥተው ያውቃል። ልባቸውን ሰጥተው ያውቃል። ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አረጋለሁ። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል። የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ፣ መተቃቀፉ አለ፣ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ። የውሸት ፍቅር አለ። በእውነት መንገድ የሚገነባ ፍቅር አለ። በውሸት መንገድ የሚገነባ ፍቅር አለ። በእውነት መንገድ የሚገነባው በዓለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው፣ ሴክስ የማይለያያቸው፣ ገንዘብ ማጣት የማይለያያቸው፣ ስልጣን የማይለያያቸው፣ ከፍታ ማደግ፣ መውደቅ፣ መነሳት፣ ምንም ነገር የማይለያያቸው ራሳቸውን በዓለት ላይ የመሰረቱ ይሄ ወደ ላይ እንደ ሸንበቆ መንበዘዝን ሳይሆን ወደታች በጥልቀት የህንፃው ማማር ወደ ላይ ሳይሆን ወደ ታች ነው እንደሚባለው ወደ ታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት፣ ሰውነትህን ለእሷ ለስጠት፣ ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለም የእውነት ከወደድካት። በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል። አይናቸውን ሰጥተው ያውቃል፣ ኩላሊታቸውን ሰጥተው ያውቃል፣ ልባቸውን ሰጥተው ያውቃል፣ ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አረጋለሁ። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል። የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ፣ መተቃቀፉ አለ፣ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ የውሸት ፍቅር አለ በእውነት መንገድ የሚገነባ ፍቅር አለ በውሸት መንገድ የሚገነባ ፍቅር አለ በእውነት መንገድ የሚገነባው በአለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው ሴክስ የማይለያያቸው ገንዘብ ማጣት የማይለያያቸው ስልጣን የማይለያቸው ከፍታ ማደግ መውደቅ መነሳት ምንም ነገር የማይለያያቸው እራሳቸውን በአለት ላይ የመሰረቱ ይሄ ወደ ላይ እንደ ሸንበቆ መንበዘዝን ሳይሆን ወደ ታች በጥልቀት የህንፃው ማማር ወደ ላይ ሳይሆን ወደ ታች ነው እንደሚባለው፣ ወደ ታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት ሰውነትህን ለሷ ለስጠት ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለም። የእውነት ከወደድካት፣ በዓለማችን፣ በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል። ዓይናቸውን ሰጥተው ያውቃል። ኩላሊታቸውን ሰጥተው ያውቃል። ልባቸውን ሰጥተው ያውቃል። ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አረጋል። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል? የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ፣ መተቃቀፉ አለ፣ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ የውሸት ፍቅር አለ በእውነት መንገድ የሚገነባ ፍቅር አለ በውሸት መንገድ የሚገነባ ፍቅር አለ በእውነት መንገድ የሚገነባው በአለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው ሴክስ የማይለያያቸው ገንዘብ ማጣት የማይለያያቸው ስልጣን የማይለያቸው ከፍታ ማደግ መውደቅ መነሳት ምንም ነገር የማይለያያቸው እራሳቸውን በአለት ላይ የመሰረቱ ይሄ ወደ ላይ እንደሸንበቆ መንበዘዝን ሳይሆን ወደታች ታች በመጥልቀት የህንፃው ማማር ወደ ላይ ሳይሆን ወደ ታች ነው እንደሚባለው ወደ ታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ። የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት፣ ሰውነትህን ለሷ ለመስጠት፣ ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለም። የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል አይናቸውን ሰጥተው ያውቃል። ኩላሊታቸውን ሰጥተው ያውቃል። ልባቸውን ሰጥተው ያውቃል። ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አረጋለሁ። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል። የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ፣ መተቃቀፉ አለ፣ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ። የውሸት ፍቅር አለ። በእውነት መንገድ የሚገነባ ፍቅር አለ። በውሸት መንገድ የሚገነባ ፍቅር አለ። በእውነት መንገድ የሚገነባው በዓለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው፣ ሴክስ የማይለያያቸው፣ ገንዘብ ማጣት የማይለያያቸው፣ ስልጣን የማይለያቸው፣ ከፍታ ማደግ፣ መውደቅ፣ መነሳት፣ ምንም ነገር የማይለያያቸው እራሳቸውን በዓለት ላይ የመሰረቱ ይሄ ወደ ላይ እንደ ሸንበቆ መንበዘዝን ሳይሆን ወደታች በጥልቀት የህንፃው ማማር ወደ ላይ ሳይሆን ወደታች ነው እንደሚባለው፣ ወደታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለእሷ ለመስጠት፣ ሰውነትን ለእሷ ለስጠት፣ ልብህን ለእሷ ለመስጠት የምትሰሰተው ምንም ነገር የለም። የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል። አይናቸውን ሰጥተው ያውቃል። ኩላሊታቸውን ሰጥተው ያውቃል። ልባቸውን ሰጥተው ያውቃል። ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው የእውነት ስለሚወዳት። በሀገራችን በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አረጋል የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል። የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ? መሳሳሙ አለ መተቃቀፉ አለ መውለዱ አለ ፍቅር ሁለት አይነት ነው። የእውነት ፍቅር አለ የውሸት ፍቅር አለ በእውነት መንገድ የሚገነባ ፍቅር አለ በውሸት መንገድ የሚገነባ ፍቅር አለ በእውነት መንገድ የሚገነባው በአለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው ሴክስ የማይለያያቸው ገንዘብ ማጣት የማይለያያቸው ስልጣን የማይለያያቸው ከፍታ ማደግ መውደቅ መነሳት ምንም ነገር የማይለያያቸው እራሳቸውን በአለት ላይ የመሰረቱ ይሄ ወደ ላይ እንደ ሸንበቆ መንበዘዝን ሳይሆን ወደ ታች በጥልቀት፣ የህንፃው ማማር ወደ ላይ ሳይሆን ወደ ታች ነው እንደሚባለው፣ ወደ ታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት፣ ሰውነትን ለእሷ ለስጠት፣ ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለም። የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል። አይናቸውን ሰጥቶ ያውቃል። ኩላሊታቸውን ሰጥቶ ያውቃል። ልባቸውን ሰጥቶ ያውቃል። ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን፣ በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታቸዋል ብዬ ተስፋ አረጋል። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል። የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ መተቃቀፉ አለ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ። የውሸት ፍቅር አለ። በእውነት መንገድ የሚገነባ ፍቅር አለ። በውሸት መንገድ የሚገነባ ፍቅር አለ። በእውነት መንገድ የሚገነባው በዓለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው፣ ሴክስ የማይለያያቸው፣ ገንዘብ ማጣት የማይለያያቸው፣ ስልጣን የማይለያቸው፣ ከፍታ፣ ማደግ፣ መውደቅ፣ መነሳት፣ ምንም ነገር የማይለያያቸው እራሳቸውን በዓለት ላይ የመሰረቱ ይሄ ወደ ላይ እንደ ሸንበቆ መንበዘዝን ሳይሆን ወደታች በጥልቀት የህንፃው ማማር ወደ ላይ ሳይሆን ወደ ታች ነው እንደሚባለው ወደ ታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት ሰውነትህን ለሷ ለስጠት ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለም የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል አይናቸውን ሰጥቶ ያውቃል። ኩላሊታቸውን ሰጥተው ያውቃል። ልባቸውን ሰጥቶ ያውቃል። ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው የእውነት ስለሚወዳት። በሀገራችን በኢትዮጵያ ራሱ በጣም አሁን በቅርብ እንኳ ብዙ ነገር ሰምታችኋል ብዬ ተስፋ ያረጋል። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል። የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ መተቃቀፉ አለ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ። የውሸት ፍቅር አለ። በእውነት መንገድ የሚገነባ ፍቅር አለ። በውሸት መንገድ የሚገነባ ፍቅር አለ። በእውነት መንገድ የሚገነባው በዓለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር፣ የማይለያያቸው ሴክስ የማይለያያቸው ገንዘብ ማጣት የማይለያያቸው ስልጣን የማይለያያቸው ከፍታ፣ ማደግ፣ መውደቅ፣ መነሳት፣ ምንም ነገር የማይለያያቸው እራሳቸውን በዓለት ላይ የመሰረቱ ይሄ ወደ ላይ እንደሸንበቆ መንበዘዝን ሳይሆን ወደታች በጥልቀት የህንፃው ማማር ወደ ላይ ሳይሆን ወደ ታች ነው እንደሚባለው፣ ወደ ታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት ሰውነትን ለሷ ለስጠት፣ ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለም። የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል አይናቸውን ሰጥተው ያውቃል። ኩላሊታቸውን ሰጥተው ያውቃል። ልባቸውን ሰጥተው ያውቃል። ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን፣ በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አረጋል። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል። የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ፣ መተቃቀፉ አለ፣ መውለዱ አለ። ፍቅር ሁለት አይነት ነው። የእውነት ፍቅር አለ። የውሸት ፍቅር አለ። በእውነት መንገድ የሚገነባ ፍቅር አለ። በውሸት መንገድ የሚገነባ ፍቅር አለ። በእውነት መንገድ የሚገነባው በአለት ላይ እንደተሰራ ቤት በጣም መሰረቱ ጥልቅ የሆነ ችግር የማይለያያቸው ሴክስ የማይለያያቸው ገንዘብ ማጣት የማይለያያቸው ስልጣን የማይለያያቸው ከፍታ ማደግ መውደቅ መነሳት ምንም ነገር የማይለያያቸው እራሳቸውን በአለት ላይ የመሰረቱ ይሄ ወደ ላይ እንደ ሸንበቆ መንበዘዝን ሳይሆን ወደታች በጥልቀት የህንፃው ማማር ወደ ላይ ሳይሆን ወደታች ነው እንደሚባለው፣ ወደታች ራሳቸውን በጥልቀት የሰሩ ባልና ሚስቶች በእውነት ላይ የገነቡ ፍቅራቸውን በእውነት ላይ የእውነት ከሆነ የምትወዳት አንተ ገላህን ለሷ ለመስጠት ሰውነትህን ለእሷ ለስጠት ልብህን ለሷ ለመስጠት የምትሰሰተው ምንም ነገር የለም። የእውነት ከወደድካት በዓለማችን በጣም በሚሊዮን የሚቆጠሩ ሰዎች በእውነት ፍቅር በጣም በሰላም ኖሮ ያውቃል። አይናቸውን ሰጥተው ያውቃል፣ ኩላሊታቸውን ሰጥተው ያውቃል፣ ልባቸውን ሰጥተው ያውቃል፣ ሁሉ ነገራቸውን ሰጥተው ያውቃል። ምን ስለሆነ? የእውነት ስለምትወደው፣ የእውነት ስለሚወዳት። በሀገራችን በኢትዮጵያ ራሱ በጣም አሁን በቅርብ እንኳን ብዙ ነገር ሰምታችኋል ብዬ ተስፋ አረጋለሁ። የእውነት ስለሚወዳት ብዙ ዋጋ ከፍሎላት ያውቃል? የእውነት ስለምትወደው ብዙ ዋጋ ከፍላለት ታውቃለች። የውሸት የሆነ ፍቅርስ መሳሳሙ አለ፣ መተቃቀፉ አለ፣ መውለዱ አለ።